ሰላም ጤና ይስጥልኝ። ውድ ተመልካች፣ እንደናችሁ? ደህና ናችሁ ወይ? በላይክ እየገባችሁ ይህንን ቪዲዮ ላይክ አድርጉ። እንግዲህ ውድ ተመልካች፣ ዛሬ ደግሞ ኖላዊ ድራማ ክፍል ዘጠና ስድስትን እየላችሁ መጥቻለሁ። ወይዘሮ ማለት እኔ እንዳስታውስ ማንም ሰው ማወቅ እንዳለበት አልፈልግም ልጅን ደሞ ሃናነች ማለት አልችልምስ ወይንም እንደዚሁ ዝም ማለት ይሻለኛል በምል ሁኔታ ዛሬ እንግዲህ ትንሽዬ ደቂቃ ቪዲዮ ተፖስቷልና። እንግዲህ አና ደግሞ እንኳን ደስ አላችሁ በሉኝ ብላለች በለኝ ብለዋለች። ለምን እንኳን ደስ አለኝ በለኝ ያለችበት ምክንያት እንግዲህ እናቷ መናገር እንደቻለች ወይዘሮ አልማስ ወይዘሮ ማለት መነጋገር እንዳለባት ነው የነገረችኝ የተናገረችው የነገረችኝ ይላለው። እንግዲህ ቤተ ክርስቲያን ሄዳ ከቤተ ክርስቲያን መልስ ነው፣ ሀና እንግዲህ ምኑ እንደማያስለቅሳት ቪዲዮም አጭር ስለሆነ ብዙም የተረዳነው ነገር የለም። የእነሱ ፔች ላይ ውድ ተመልካች መቼም እንግዲህ እግዚአብሔር ይመራት እያልኩ በእነሱ ላይ ትንሽ ወይዘሮ ወይዘሮ አልማዝም እንግዲህ እች ግትር በየቦታ እኔን አስገትረኝ እየተባቷ ሄደች እንደማለት ተናግራለች። ነገሩ ግን አበርበድ ቢልም ስለዚህ በአሁኑ ጊዜ ባህና በኩልም ወይዘሮ ማለት በኩልም ሁሉም ነገር ቀለል ብሏልና እንግዲህ ውድ ተመልካች ወይ አቶ ማነው አቶ ልበላ ቻምሶም እንግዲህ ይሄ ሁሉ ድርጊት እስከሚል ድረስ ነው። የእሱም እንግዲህ በጣም ውጣ ውረድ ያለው ይመስለኛል። እንግዲህ ሰላም ጤና ይስጠልን ውድ ተመልካች ከና ላይ ድራማ ብዙ ነገር እንደተማራችሁና ራሳችሁንም ከአንዳንድ ነገሮች እንደምትጠብቁ እኔም ተስፋ አድርጋለሁ። ኖላዊ ድራማ አንዳንድ ነገሮች የሚያስተምር ድራማ ነው። ኖላዊ ድራማ ሁሉንም ነገር ከባድ ነው። ኖላዊ ድራማ በሁሉም ነገር አስተማሪና አስተማማኝ ድራማ ሆኖ በአሁኑ ጊዜ በቃ እየተገኘ ነው። እንግዲህ የመደም ቅመሞችም እየፈተፈቱበት ነውና እንግዲህ እነሱም አዲያ ለማምጣትም በጣም እየተሸገሩ ስለሆኑ በአዲያ በኩልም በጣም እያገኙ ነው፣ በመደም ቅመም ነው እና የመደም ቅመሞች አሁን እንግዲህ ሌሎቹን ነገር ትተው ሌሎቹን ነገር ትተው በሁሉም ነገር እንደተነሱና በእነሱም ከነሱ ስር እየተማሩ እንደሆነ በድራማ መልክ ቢሆን እየተማርን ነው። ከራሴ የሚጀምረኝ ማለት ነው። እና አብሰው እንግዲህ ሀና ላይ በአባት ወዳጅነትና አባትን እንዴት እንደምትወድ እንዴት እንደምታከብር፣ በአባት ወዳጅነት እንግዲህ ጥሩ አንዳንድ ነገሮች ማብራሪያ እንደምትሰጥ እሷም ታዋቂ ሆናለች። እና ሁላችንም እንግዲህ በሚዲያ ላይ ድራማ እናያለን። እንደ ሀና ሰውን የምትስብ ልጅ የለችም ማለትም አልችልም። ብዙ ልጆች ተደብቆ የነሱን አድያ የሚያዩ ልጆችም አለውና የምናይ ልጆችም አሉና፣ እህ በራሴ በኩል በጣም ደስ ብሎኛል ማለት ነው። አንድ ሰው እንግዲህ ድራማ ላይም ታዋቂ ከሆነ ባለበት ሚዲያ ላይ ታዋቂ ከሆነ፣ ሁሉም ሰው በጣም ደስ ይለዋል ማለት ነው እና ውድ ተመልካች ሁላችሁም ምንም አመሰግናለሁ መታችሁ ላይክ እንግዲህ ዩቱብ ማናጀር አለም ማቶ ሼር ቢያደርግልን በጣም ደስ ይለናል። እንግዲህ ወይዘሮ ማለት እዚህ ጋር እያለቀሰችም ነው፣ እየሳቀችም ነው። እግዚአብሔር እምነት ከዛ እንግዲህ አወጣኝ ብላ ነው መሰለኝ። ነገር ግን ወይዘሮ ማለት ለምንድን ነው እንደምታስታውስ ማንም ሰው እንዲነቃባት ያልፈለገችውበት ምክንያት ምን ይሆን ብዬ ነው የማስበው። ይለቀቅልናል እንግዲህ ድራማውና ድራማው ሲለቀቅልን አብረን እንከታተላለን አብረን እነ እናዳምጣለን ብለን ነው የምናስበው ማለት ነው። ውድ ተመልካች እስቲ እንግዲህ ስለ ሁሉም ነገር የፈጠረን ፈጣሪና የፈጠረን አምላካችን ነው የሚያቀው ብለን ነው የምናስበው፣ እንጂ ለሌላ ነገር ምንም የምናስበው ነገር የለም ማለት ነው። እና ሀናና እናትየዋ እንግዲህ እናትየዋ ነበርና በጣም እየተቃቀፉ በጣም እየተቃቀፉ ናፍቆታቸውን እንግዲህ እንዴት ነው ልበላችሁ፣ ውድ ተመልካች። ስለዚህ የነሱ ነገር እንግዲህ በጣም ነው እኔ የነሱ ነገር እውነቱን ለመናገር የነሱ ነገር ለመግለጽ በጣም ነው እየከበደኝ ያለው እና የነሱ ነገር ድብልቅልቅ ያለ ነገር ስለሆነ ስለዚህ እንግዲህ የነሱ ስሜት በጣም በቃ በአንድ ነገር፣ በሁለት ነገር የሌ ገለጠው ነገር የላለና ሁላችሁንም እኔም በራሴ በኩል አመሰግናለሁ። ላይክ እያረጋችሁ የነበራችሁም የነበራችሁም ሰብስክራይብና ላይክ እያረጋችሁ ብታበረታቱኝ በጣም ደስ ይለኛል። ውድ ተመልካች ወዳችኋለሁ አከብራችኋለሁ በሌላ ቪዲዮ መንገድ ይህን ቻናል ተከታትላችሁ ላይክ ና ሰብስክራይብ ብታደረጉኝ ስለ እውነት በጣም ነው ደስ የሚለኝ ምክንያቱም ቪዲዮ አልነሳም ስላለ በምነኛው እንዴት አረጌ እዚህ ጋር ደግሞ አልማዝና ሀና ተነጋገሪ እየተባሉ ነው ሀናና አልማዝ እና አንቺ እንግዲህ አንቺ ሴትየው የመታቂውን ነገር እስቲ ተናገሪ እያለች ነውና እንግዲህ ውድ ተመልካች አብረን እናያለን ማለት ነው። አልማዝን እንግዲህ ሃና እየናቀቻት ነው። በባለፈው ቪዲዮ ላይም ወይዘሮ አልማዝ ሃናን እንደመጠነቃትና። ለሃና ቦታ እንደሌላት ዝም ብሎ ማስመሰል ነው እንጂ ለሃና ቦታ እንዳላት እንደሌላት ነው የተናገረችው። አብረን እንግዲህ እስቲ እናያለን ማለት ነው እና ሁላችሁንም እኔ በራሴ በኩል መታቸው ላይክ የምታደርጉ ቢሆን አመሰግናለሁ። ዝም የምትሉ ደማ አመሰግናለሁ። እንግዲህ የቻምሱ አጎት ደግሞ ለምን ወይዘሮ ወይዘሮ አልማዝን ለምን መከታተል እንደፈለገ የራሱ ጥያቄ የራሱ ጥያቄ እሱ አለ ማለት ነው ለምን ተመልሰን እንግዲህ ሁሉም ሰው ባለበት ቦታ ጥያቄ አለው ማለት ነው እሱም ለምን እንደፈለገ እሱም ምክንያቱ ምን እንደሆነ ለምን እንደፈለገ እሱ ያውቃል ማለት ነው። ወይዘሮ አልማዝም በጣም ነው የሚከታተላት እላቸዋለው። እኔ በራሴ በኩል ሁላችሁንም አመሰግናለው፣ ሁላችሁንም አከብራችኋለው። ቪዲዮንም እየገባችሁ ላይክ አድርጉ። በጣም ደስ የመንዶ ነው ያለው እና እና ላይክ ላይክ እያደረጋችሁ ማለት ነው። ስለዚህ እንግዲህ ውድ ተመልካች ቪዲዮ እኮ ስንሰራ ይሄ ቪዲዮ ይሄ የሰው ቪዲዮ እስከ መጨረሻ ድረስ ያዋጣናል ብለን ሳይሆን ሞኔታይዝ እንዳይነሳ ሰዓት እንዳይቀንስብን የራሳችን አዲያ ተመቻችተውልን እስከምናስተካክል ሁሉም ነገር እንደዚሁ በነፃ እንዳይሆን ነው የእኛ ትልቁ ሐሳብ ማለት ነው። ስለዚህ ትልቁ ሐሳብና ሐሳባችን ይሄ ነውና ሁላችሁንም እንግዲህ መታችሁ ላይክ ካደረጋችሁ ሁላችሁንም አመሰግናለሁ። በዚያው ጨለጥ ብላችሁ ከቀራችሁም ደስ እንዳላችሁ